በድርቅና በረሃብ ታሪኳ ዓለም የሚያውቃት አፍሪካ ከአየር ንብረት ለውጥ ባሻገር ተፈጥሮ የቸራትን የውሃ ሀብት በአግባቡ ለመጠቀሟ የለውጥ ጉዟ እንዳታሳካ ሲያደርጋት ቆይቷል። የውሃ የመረጃ ክፍተቶች ሌላኛው ማነቆ ነው። ቀድሞ የምናውቀው የውሃው ፍሰት፣ የዝናቡ ሁኔታ በጣም እየተቀያየረ መጥቷል። ያ ሲቀያየር ያንን በትክክል ለመረዳት መረጃ ያስፈልጋል። የመረጃ ክፍተት ደግሞ አለ። በሌላ በኩል ደግሞ እንደምናውቀው በሳቴላይት በመጠቀም የመረጃ ክፍተቱ መሙላት ይቻላል። አንዱ እንግዲህ መደረግ ያለበት ብዬ ማምነው ምንድን ነው በአፍሪካ ደረጃ በአንድ በኩል ኢንቨስትመንቶች ማስፋፋት ነው። አፍሪካ በራሱ ሪሶርስ ልክ ምሳሌ አሁን በሕዳሴ ግድብ እንደተደረገው በራሱ ሪሶርስም ኢንቨስትመንት ማስፋፋት አለበት። ሁለተኛ ነገር ደግሞ ያን ኢንቨስትመንት በትክክል ፕላን ለማድረግ፣ ፕሮጀክቶችን በትክክል ማኔጅ ለማድረግ ዳታ ያስፈልጋል እና እንደዚህ አዳዲስ የመጡ ቴክኖሎጂዎችን በመጠቀም ያን የመረጃ ክፍተት መሙላት፣ አቅምን ማጎልበት አስፈላጊ ነው የሚሆነው የአፍሪካን የውሃ ሀብት በዲጂታል ቴክኖሎጂ ማስተሳሰር የሚያስችል ዓለም አቀፍ የውሃ አስተዳደር ተቋም ከዲጂታል አፍሪካ ጋር በጋራ በመሆን የፓን አፍሪካ ሲምፖዚየም አዘጋጅቷል። ዲጂታል የውሃ አስተዳደርን በመጠቀም የውሃ ሀብትን በማዘመን በመረጃ እጥረት ያሉ ክፍተቶችን ለመሙላት እየተሰራ መሆኑ ይነሳል። ዓለም በፍጥነት እየተራመደች ነው። በርካታ ለውጦችን እያስተናገደችም ነው። በጋራ ሆነን ስለ ኢኖቬሽኖች ማሰብና መነጋገር ይኖርብናል። ይህ ሲምፖዚየምም እንዲህ አይነት ዓላማ አለው። የውሃ ሀብት አስተዳደሮች ቴክኖሎጂ መር እንዲሆኑ መንግስታት አልሚዎቹና አጠቃላይ በአፍሪካ የሚገኙ ተቋማት ለዚህ ዓላማ መቆምና ውሳኔ ማሳለፍ ይጠበቅባቸዋል። የውሃ ማማ ተብላ የምትታወቀው ኢትዮጵያ ሀብቷን በተገቢው መንገድ የመጠቀሙን ጉዞ አጠናክራ ቀጥላለች። ኢትዮጵያ የውሃ ሀብቷን ማስተዳደር የሚያስችል እንዲሁም የገጸ ምድርና የከርሰ ምድር የውሃ አካላትን መቆጣጠር የሚችሉ ዲጂታል ቴክኖሎጂዎችን በመጠቀም ላይ ትገኛለች። በተጨማሪም በሕዳሴ ግድብ የጋራ ተጠቃሚነትን የሚያጠናክሩ ዲጂታል መር ስራዎችም እንዲሁ ተጠናክረው ቀጥለዋል። ታላቁ ሕዳሴ ግድብ በንጋት ሀይቅ ላይ የተፈጠሩ ደሴቶች ከነስፋታቸው ይህንም ጭምር በማፕ ማስቀመጥ ኤሪያቸውንም አይደንቲፋይ ማድረግ ተችሏል። ከዚህ ውጭ በተለይም በታችኛው የተፋሰሱ ሀገራት ብዙ ጊዜ የውሃ መጠን ቀነሰ የሚል ጉዳይ ይቀርባል። በእርግጥ ይሄ ሳይንቲፊክ ነው ወይ? መሬት ላይ ያለ ሀቅ ነው ወይ? ሀገራቱ የሚያነሳው የሚሉትን የሚለውን በሱዳን እና በግብፅ ያሉትንም ጭምር የአባይ ወዝን ተከትሎ ያሉትን ለውጡ ምን ይመስላል የሚለውንም ጭምር የመከታተል ስራ ሰርተናል፣ እንሰራለን። መሳሪያዎች አሉ። እነሱ መሳሪያዎች ምንድነው የሚያደርጉት? አውሮጌዎችን በትክክል የማይሰሩትን የማኑዋል የሆኑትን የውሃ መለኪያ መሳሪያዎች በአዲስ ዲጂታል በሆኑ ዲጂታል በሆኑ ስንል ደግሞ እዛው ከነበሩበት ቦታ ላይ ወደ ሚኒስቴር መስሪያ ቤቱ የዳታ ቋት ውስጥ በቀጥታ መረጃዎችን ማስተላለፍ የሚችሉ አንድ ሰው ሄዶ ማንበብ የማይጠበቅበት የዚ አይነት ቴክኖሎጂዎችን እንግዲህ ይፋ እየተደረጉ ነው። በተወሰኑት ወንዞቻችን ላይ ተተክለዋል። ኢንክሉዲንግ የህዳሴ ግድብ ወይም አባይ ወንዝ ላይ እሱን ጨምሮ ማለት ነው። ኢትዮጵያ በውሃ ሀብት አስተዳደር የጋራ ተጠቃሚነትን ብሎም አህጉሪቱ ለመልማት በምታደርገው ጉዞ የራሷን ሚና እንደምትወጣ ተነስቷል።